ይህንን ቪዲዮ ለምትመለከቱ ሰባት ቀናችሁን ብቻ ስጡኝ። በህይወታችሁ ላይ ከዚህ በፊት ያልተለማመዳችሁት በጣም ጠንካራ መንፈሳዊ ለውጥ እንድታመጡ አግዛችኋለሁ። ማለትም በዚች ሰባት ቀን ቻሌንጅ ውስጥ ዲስፕሊን የምታደርጉበት መንፈሳዊ ማንነታችሁን የምታሳድጉበት በየቀኑ ዕለት ዕለት ዲቮሽናል ወይም ደግሞ ጥልቅ የሆነ በጥሞና የምታዳምጡት የምታነቡትን ነገር እያዘጋጀው ለእናንተ መስጠት ፈልጋለሁ። እርግጠኛ ነኝ በእነዚህ ሰባት ቀን ቻሌንጅ ውስጥ በህይወታችሁ በጣም ጠንካራ መንፈሳዊ ለውጥ እንደምታመጡ አልጠራጠርም። አሁን ግን ይህን ቪዲዮ በደንብ አድርጋችሁ እንድትሰሙኝና በእነዚህ ሰባት ቀናቶች ውስጥ ማድረግ ያለባችሁን በየቀኑ ዴይ ዋን ዴይ ቱ ብዬ በደንብ ነግራችኋለሁ። ዝግጁ ከሆናችሁ ብቻ ይህንን ቪዲዮ ላይክ በማድረግ እንደገና ደግሞ ይህንን ቪዲዮ ለእንደዚህ አይነት ሰዎች መንፈሳዊ ለውጥ ፈልጋለሁ፣ በመንፈሳዊ ህይወቴ መጠንከር ፈልጋለሁ በዚህ ቻሌንጅ ውስጥ እገባለው ለሚሉ ሰዎች ብቻ ሼር አድርጉልን። ዝግጁ ከሆናችሁ አሁኑ እንጀምራለን። እሺ፣ ይህንን ቻሌንጅ ያዘጋጀሁበት ምክንያት እንዲሁ ዝም ብሎ በሩቅ ሆኖ አንድ ቪዲዮ እየተደቀቀ ከምትከታተሉት በላይ ደግሞ ዴሊ ቀረብ ብላችሁ የበለጠ ጠንከር ያለ ውሳኔ የወሰናችሁ ይሄ ነገር ያስፈልገኛል፣ መንፈሳዊ ገዛ የሚያደርግልኝ ሰው አብረን ምን ጸልየው ቲም ያስፈልገኛል ብላችሁ ለምታምኑ ሰዎች በማሰብ ነው። ከዛ ባለፈ ግን በእነዚህ ሰባት ቀን ራሳችንን ዲስፕሊን እንድናረግ ማለትም ቅርጽ የያዘ አቅጣጫ የያዘ ራሳችንን በመግዛት ለአንድ ለመንፈሳዊ ነገር ጊዜ እንድንዋች ስለሚረዳ። ስለዚህ ፈቃደኛ የሆናችሁ እናንተ ሰዎች አሁኑ እነዚህን ቀጥሎ የምነግራችሁን በየቀኑ የምታደርጉትን ነገር እነግራችኋለሁ። ቢቻል መጨረሻ ላይ የምነግራችሁ አንድ ቴሌግራም ሊንክ አለ። እዛ ውስጥ ገብታችሁ ዳይሬክትሊ የምነግራችሁን አሁን በየቀኑ አብረን እናደርገዋለን። አይን እዛ ውስጥ መግባት አልችልም፣ ጊዜን ከእናንተ ጋር ሄድም አይመቸኝም የምትሉ ግን ቪዲዮ ላይ አሁን ማድረግ ያለባችሁ ሙሉን እነግራችኋለሁ። ዝግጁ ከሆናችሁ ይህንን ቪዲዮ ሰብስክራይብ በማድረግ ላይክ በማድረግ አብራችሁ ይቆዩ። ታዲያ በዚህ በሰባት ቀን ጆርኒ ውስጥ የምፈልገው የወሰኑ ሰዎች፣ የቆረጡ ሰዎች፣ ለዚህ ነገር ምንም አይነት ነገር ቢመጣ ለማቆም በቃ እጅ የማይሰጡ ሰዎች ነው የምፈልገው። ሰባቱንም ቀን በቀን አንድ ሰዓት ብቻ የምንሰጠው ትልቅ ነገርም አናደርግ። ታዲያ እነዚህም በቀን አንድ ሰዓት ለሰባት ቀን አደረገናል። የሚቀጥለው ደግሞ አስራ አራተኛ ቀን ከዛ 21ኛ ቀን ከዛ አንድ ወር እያደረጋችሁት እንድትለምዱት ነው መስመር ብቻ ምናስይዘው አምናለሁም፣ እግዚአብሔር ይረዳቸዋል። በዚህ ሰባት ቀን ጆርኒ ውስጥ በጣም ትልቅ ለውጥ እንደምታመጡ አልጠራጠርም። እናንተ ግን መንገዱን ካያችሁ በኋላ ማስቀጥል ለእናንተ በጣም ቀላል ነው፣ ግን የሚለካ የሚጨበጥ ለውጥ በራሳችሁ ላይ እንደምታዩ አልጠራጠርም። ተራጣረ ታዲያ፣ እሺ የሚቀጥሉትን ሰባት ቀን ምን ላድርግ? ይህን ቪዲዮ ካያችሁበት ቀን ጀምራችሁ የምታረጉትን ነገር ነው መነግራችሁ። የመጀመሪያው ነገ ማለዳ ጠዋት እንደተነሳችሁ ይህን ነው የምታደርጉት በክርስቶስ ኢየሱስ የሆናችሁትን ወይም ደግሞ በክርስቶስ ኢየሱስ እንደ እግዚአብሔር ቃል ስለ እናንተ የሚነገሩ ጥቅሶችን ትፈልጋላችሁ። ለምሳሌ በቀላሉ ቆላሲያስ ምዕራፍ ሁለት ቁጥር 10 ላይ ካለው ለአለቅነት ለስልጣን ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል የሚለውን ጥቅስ ትይዛላችሁ። ልክ እንደዚህ አራት ወይ አምስት ጥቅስ። ከዛ በጸሎት ሰዓታችሁ ላይ እነዚህን ጥቅሶች ታውጃላችሁ፣ በእምነት ትናገራላችሁ። ለምን ሲባል ዴንዋን ላይ የምንሰራው አንድ ነገር ቢኖር አይደንቲቲ ግንባታ ነው። ማንነታችን ላይ በደንብ አጥብቀን አዋጅን መናገር፣ በዛ ጉዳይ መጸለይ፣ ያንን ማሰላሰል ነው የምንሰራው ስራ። አይደንቲቲ በመንፈሳዊ ዓለም በጣም ወሳኝ ነገር ነው። ይኸውላችሁ መንፈስ ዓለም ላይ ትልቅ ዋጋ ያለው እምነት የምታምኑት ደግሞ የምትሰሙት ነገር የምታዩት ነገር ነው። ስለዚህ በክርስቶስ ኢየሱስ ማን እንደሆናችሁ ከእግዚአብሔር ቃል አውጥታችሁ ባሰላሰላችሁ ቁጥር በተናገራችሁ ቁጥር የመጀመሪያ ቀን የመለወጥ ጆርኒያችንን ውበት ይሰጠዋል። እርግጠኛ ላይ በደዋን ላይ የሚሰማችሁ ስሜት በክርስቶስ ኢየሱስ ያላችሁ ማንነት ደጋግማችሁ ስለምታወጁት፣ ስለምትጸልዩበት፣ ቃሎቹን እያጠናችሁ ስለምታሰላስሉት፣ አንድ ሰዓት ብቻ እንድትሰጡ የምፈልገው በጣም መንፈሳዊ ሙላት ውስጥ ትገባላችሁ። ልባችሁ ይነቃቃል። ማንነታችሁን እንደገና ታስታውሳላችሁ። በቃ እንደገና ትደጋግሙታላችሁ፣ ታሰላስሉታላችሁ። ማንነትን ከማወቅ መጀመር በጣም ጠንካራ ነገር። ለሚቀጥሉት ቀናቶች የምትገነቡት አንድ ጠንካራ የሆነ መንፈሳዊ መሰረት ይኖራችኋል። ምናልባት ግን እነዚህን ጥቅሶች ግን እንዴት ነው የማገኘው ካላችሁ፣ ቀላል ነው። ቴሌግራም ላይ በማዘጋጅላችሁ፣ ዲስክሪፕሽን ላይ በማስቀምጠው ሊንክ ተመዝግባችሁ ግቡ። የምትመዘገቡት ግን ሰዎች ዲቮትድ የሆናችሁ ሰዎች መሆን አለባችሁ። ማለትም ለዚህ ነገር እየሰጣችሁ ዝም ብሎ እየገባችሁ ሲመቻችሁ የምትወጡ የምትገቡ ሰዎችን አናስተናግድም። ዲቮትን ይጠይቃል። በየቀኑ እኛ ዋጋ ክፍለን አዘጋጅተን ቆንጆ ቆንጆ ዲቮሽናሎችን ምን ማድረግ እንዳለባችሁ እናስቀምጣለን ከዛ ደግሞ ማታ ማታ ላይ ቻት ከፍተን አንድ ላይ የምንቆይበት ጊዜ ይኖራል። እናንተ ግን ሲሪየስሊ እንደ ቁም ነገር አይታችሁ፣ ልክ ትልቅ መድኃኒትም ካልዋጣችሁ ትሞታላችሁ እንደተባለ ሰው በየጊዜው እየገባችሁ ያንን ማድረግ የምትችሉ ከሆነ ብቻ ነው ለውጥ የሚመጣው። አለበለዚያ ፕሮሚስ አላደረግላችሁ። ከዛ ባለፈ ግን አንድ ነገር አስቤያለሁ። በየቀኑ ታካች ሰው የሚለውን የመጽሐፍ ቻፕተሪን እንድታነቡ ታደርጋለሁ። በዚህ በሰባት ቀን ውስጥ በቀን አንዳንድ ቻፕተር። ለዛ ነው መመዝገብ ያስፈልገው። አይኔ መመዝገብ አልፈልግም ዘባዘኝ ይቅርብኝ፣ ንገረኝ ካላችሁ ግን የመጀመሪያ ቀን ምንድን ነው የምናደርገው? በክርስቶስ ኢየሱስ ያለንን ማንነት ተረድተን ሰርች አድርገን ጥቅሶችን እነዛን ጥቅሶች አብረን ከነዛ ጥቅሶች ጋር ውስጣችን እንዲላወሱ ማድረግ ማለት ነው። ከማንነት ግንባታ ጀመር ዴቱ። ሁለተኛ ቀን ምንድን ነው የምናደርገው? ሁለተኛውን ቀን የግራቲቲዩድ ቀን ነው የምናደርገው ወይም ደግሞ የደስታ የምስጋና በቃ በደስታ እግዚአብሔር ያደረገልን ነገር ዘርዝረን የምንጽፍበት እግዚአብሔር ስለዚህ ነገር አመሰግናለሁ፣ እግዚአብሔር ይሄ ነገር ስላረክልኝ በቃ። ያልተደረገልንን የሌለንን አይደለም። ብዙ ጊዜ እኛ ሰዎች ትልቁ ችግራችን እንደሆነ ታውቃላችሁ። እንደ እስራኤላውያኖች ማጉረምረም ይቀናናል። ማለትም ይህ እኮ ነገር ሳይኖረኝ ይሄን ሁሉ ዓመት ይሄ ሳይኖር። ከእሱ ይልቅ የተደረገላችሁን ነገር ስለ ጤናችሁ ሊሆን ይችላል፣ ስለ ስትንፋሳችሁ ሊሆን ይችላል፣ ስለ ቤተሰቦቻችሁ ሊሆን ይችላል፣ ጌታን ስላወቃችሁ ሊሆን ይችላል፣ ይህንን እድል ስለሰጣችሁ ሊሆን ይችላል። ብቻ እግዚአብሔርን ልታመሰግኑበት የምትችሉ ምክንያቶችን አስር እንጽፋለን ዴቱ ላይ። ከዛ ሙሉ ቀናችንን በምስጋና አትሞስፌር እንሞለዋለን። የሚሆን ነገር አለ ልነግራቸው አልችልም። መጽሐፍ ቅዱስ ሲናገር በምስጋና ድል ነው የሚገኘው ይላል። ሌላ ቦታ ላይ ደግሞ እግዚአብሔር ሆናለ ምስጋና የሚሰዋ እርሱ ያከብረኛል፣ ማዳኔን የማሳይበት መንገድ በርዜ አለ ስለዚህ ምን ማለት ነው? ሪዝን ፈልጋችሁ ሰበብ ፈልጋችሁ እግዚአብሔርን የምናመሰግንበት ቀን ነው። መንፈሳዊ እይታችን ይለወጣል። እግዚአብሔር የበለጠ ለእኛ ያዘጋጀውን ነገር ሊሰጠን ይፈልጋል። ለምን በምስጋና አትሞስፌር ሆነ አካባቢያችን ላይ ይሄ ጥላቻ፣ ኔጋቲቭ ነገር በሙሉ ይወገዳል። የእግዚአብሔር ክብር ስፍፍ ይላል። ስለዚህ በጣም ጥሩ ቀጣይ። የመጀመሪያ ቀን ማንነታችን ተረደር፣ ሁለተኛ ቀን የምስጋና አትሞስፌር ነው። ታዲያ በሁለተኛ ቀን ላይ ልናመሰግንባቸው የምንችሉ ዝርዝሮችን አሁንም በመዝገባው በምትገቡበት ሊንክ ውስጥ እናስቀምጥላቸዋለን። የምስጋና ዲቮሽናሎችን እናዘጋጃለን። ከዛ ባለፈ ግን እንዲህ እንድታረጉ እፈልጋለሁ። ምስጋና ወደ ላይም ወደ ጎንም ነው። በህይወታችሁ መልካም ያደረጉላችሁን ሰዎች በዛ በሁለተኛው ቀን ቴንኪው የምንልበት ቀን ነው። አንድም ሰው ለምን አይሆንም? እናት ሊሆን ይችላል፣ አባት፣ ጓደኛ፣ ዘመድ ምናምን፣ የመንፈሳዊ ሰው ሊሆን ይችላል። በጣም ቴንኪ ዩ ዩር ሄልፕፉል ብላችሁ ቴንኪ ዩ ማመስገን በራሱ ግራቲቲዩድ በእናንተ ጤና ላይ መንፈሳዊ ህይወታችሁ ላይ ሰላማችሁ ላይ የሚፈጥረው ከባድ የሆነ በቃ መልካም ተጽዕኖ አለ። እርግጠኛ ኔ ስታደርጉት ብቻ ነው ብዙ ነገሩን ጥርት ያለ ነገሩን የምትረዱበት። ስለዚህ በሁለተኛ ቀን ግራቲቲዩድ ወደ እግዚአብሔር ከዛ ደግሞ ወደ ሰው ቴንክዩ የምንልበት ቀን። ይሄ ግን ላይፍ ስታይላችን የሚሆንበት መስመር ነው። እሺ፣ በዚህ እንጀምረዋለን እንጂ መንፈሳዊ ህይወታችንን ፈጽሞ የሚለውጥ በቃ ጠንካራ ልምድ ውስጥ ነው የምትገቡት። ዴይ ሶስት ወይም ሶስተኛ ቀን ላይ ምንድን ነው የምናረገው? ዴይ ሶስትን የቃሉ ቀን ብለን ነው የምንለየው። ምን ማለት ነው? ትልቅ የምናረገው አንድ ነገር አለ። ሶሻል ሚዲያን ፋስት ታረጋላችሁ፣ ማለትም ትቀነሳላችሁ። የዛ ቀን መቀነስ ስላችሁ ምናልባት ለዚህ ፐርፐዝ ብቻ ልትከፍቱ ትችላላችሁ ስልካችሁን፣ እንጂ ሶሻል ሚዲያ ሌላ ነገር ለማየት የማንጠቀምበት ቀን ነው ፋስት የምናረግበት። ታዲያ ምን ልናረግ ነው በዛ ቀን? ሶሻል ሚዲያ ልትጠቀሙ የምትችሉበትን ሰዓት አወርድ ኦፍ ጋድ የእግዚአብሔርን ቃል የምታነቡበት ነው በዛ ቀን ግዴታ አንድ ቻፕተር ትጨርሳላችሁ ደግሞ መጨረስ ብቻ ያለም ለሆነ ሰው ያነበባችሁትን ነገር ሼር የምታረጉበት ቀን ነው ምክንያቱም ያችሁ ኢንፑት ኤንድ አውትፑት ሲሆን ትክክለኛ መረጃው ፍሎ ያደርጋል ለሌላው ሰው ለማስረዳት ለመናገር ባላችሁበት ውስጥ እናንተ ያነ ነገር የበለጠው ውስጣችሁ ይቀመጣል ታሰላስሉታላችሁ ታብሰለስሉታላችሁ እና ከእናንተ ጋር የመዋሃድ አቅም ይኖረዋል የቃሉ ቀን ላይ ሌላ ነገር ማድረግ አይቻልም። ማለትም በትንሹ አንድ ምዕራፍ ካላነበባችሁ ያ ቀን እንዳይነጋ። ሲሪየስ ነው በቃ ሲሪየስ ነው። ስለዚህ አንድ ቻፕተር ውስጣችሁ ላይ ያለ፣ ካለበለዚያ ግን ሬዲ ሆናችሁ ከዮሐንስ ወንጌል፣ ከማቴዎስ ወንጌል፣ ከብሉይ ኪዳን ዘሁልቁ ሊሆን ይችላል የምታነቡበት። በዛ ሙሉ ቀን ውስጥ ግን ከማንበብ ባለፈ በተቻለን አቅም ምሽት አካባቢ፣ ጠዋት ላይ ከእንቅልፋችን ስነሳ ቃሉን የምንሰማበት ቀን ነው የሚሆነው ደ ኦፍ ወርድ ወይም የቃሉ ቀን ብለን እንለየዋለን ማለት ነው። ሶስተኛ ቀን ላይ ነው እንደዚህ የምናደርገው። በተመሳሳይ ዲቮሽናል እናዘጋጅላችኋለን ሼርም የምናደርግበትን ፕላትፎርም እናመቻቸለን። በቴሌግራም ሊጎሰት ገቡ። ስለዚህ በአንድነት በህብረት ቃሉን ሼር የምንደራረግበት መንገድ ይሆናል ማለት ነው። አራተኛ ቀን ወሳኝ ነገር ልናደረግ ነው። ሆነ ፕሬ ፎር ሳምባዲ ለሆነ ሰው የምንጸልይበት ቀ ከዘመድ መሃል ሊሆን ይችላል፣ ከጓደኞች መሃል ሊሆን ይችላል፣ ከቤተሰብ አካል መሃል ሊሆን ይችላል፣ ስለማታቆት ሰው ሊሆን ይችላል፣ ስላልዳነ ሰው ሊሆን ይችላል። ብቻ አንድ ጥሩ የበሰለ ነገር ስለሆነ ለሌላው መጸለይ በጣም መንፈሳዊ እናንተ የምታድጉበት መንገድ ነው። መጽሐፍ ቅዱስ ላይ ካያችሁ አብርሃም ለሌላ ሰው ሲጸለይ ታያላችሁ። ሁሉም ዮሴፍ ለሌላው ሰው ሲማለድ ታያላችሁ። ዳንኤል እንደዛ አድርጓል። መጽሐፍ ቅዱስ ላይ ያሉ በሙሉ ካራክተሮች ስለሌሎች ግድ ያላቸው ሰዎች ናቸው። ሁሉንም ይሁንና አስቴር ጾም ጸሎት ይዘዋል ለአይሁድ መላው ህዝብ። እነ ጳውሎስ ስለናንተ ምጥ ይዞኛል የሚል ሰው ነው። ኢየሱስ ክርስቶስም አዟል ይሄን ነገር እንድናረግ። ስለዚህ ለሌላው የምንጸልይበት ቀን የራሳችንን ጉዳይ ትተን ስለ አንድ ሰው የምንማለድበት አንድ በዛው ውስጥ እግዚአብሔር የራሱን መልክ ታገኛላችሁ። ክርስቶስ ስለ ሌሎች እንደሞተ እኛም ስለ ሌሎች ግድ ብሎን መጮህ መጸለይ ስንችል እውነተኛ መንፈሳዊ ብስለት ውስጥ እያደግን እግዚአብሔር ደግሞ የእኛን ነገር ይፈተዋል። መጽሐፍ ቅዱስ ሲናገር እዮብን የመከረው ምክር እግዚአብሔር ስለ ጓደኞቹ እንዲጸልይ ነው፣ እነዛ ሲያስጨንቁት ስለነበሩት ማለት ነው። እዮብም ስለ እነሱ በጸለያ ጊዜ ይላል መጽሐፍ ቅዱስ እግዚአብሔር የእሱን ነገር በሁለት እጥፍ ነው የመለሰለት፣ ብዙ እጥፍ ተቀበለ ከእግዚአብሔር ዘንድ አገኘ። ስለዚህ ለሌላው የምንማልድበት የምንጸልይበት ልዩ ቀን ነው ማለት ነው። በዛ ቀን ላይ የእግዚአብሔርን ቃል ማንበባችንን አናቆምም። ቴንክስ ፉልነታችንን አናቆምም፣ እንደገና ዲቮሽናል ማድረጋችን አናቆምም። ግን ደሞ ስለሌለው በዛ ቀን እኔ የሚል ርዕስ ተስማማን። ስለዚህ ስለሌለው ልጸሉ የምትችሉትን ርዕሶች በዛ ቴሌግራም ላይ ማቴሪያል አዘጋጅተን እናስቀምጥላቸዋለን። በአራተኛው ቀን ይህንን ነው ማለት ነው የምናደርገው። አምስተኛ ቀን ደረስ ባይናው በእነዚህ ቀናቶች ውስጥ ብዙ ልምድ ውስጥ እየገባችሁ ትመጣላችሁ። ሁሉንም በተቻለ አቅም የምናደርገው ማለዳ አካባቢ የቀናችን መጀመሪያ ላይ እሱ ምን ያህል ጠቃሚ እንደሆነ ልነግራቸው ዴይ ፋይፍ ዴይ ፋይፍ ላይ ኦቢዲየንስ ዴይ እንለዋለን። ምንም ማለት ነው የመታዘዝ ቀን። ምንም ነገር የእግዚአብሔር ቃል ያስታወሳችሁትን የሰማችሁትን ጥቅስ ግን ከዚህ በፊት ያልታዘዛችሁት ጥቅስ ካለ ስለመስጠት ሊሆን ይችላል፣ ስለመባረክ ሊሆን ይችላል፣ እግዚአብሔርን ስለመፍራት መፍራት፣ ስለ መጠንቀቅ፣ ስላለመሳደብ ብቻ እነዚህን ጥቅሶች ሆም ብለን በቃ አንድ ያነበብነውን የእግዚአብሔር ቃል የምናደርግበት የድርጊት ቀን በዴ ኦፍ ኦቢዲየንስ እግዚአብሔር የተናገራችሁን ነገር ግን ያላደረጋችሁት ካለ እግዚአብሔር አሳስቧችሁ ውስጣችሁ ያላደረጋችሁት ካለ ለሰው ለመጸለይ ሊሆን ይችላል። ሲምፕል ነገር ነው እንደ ፎር ላይ እንዳደረግ ነው ማለት ነው። ብቻ ግን ከቃሉ ጋር የተገናኘ በውስጣችሁ ከመጣ ነገር ጋር የተገናኘ ሆን ብለን ዝርዝር አዘጋጅተን በዛ ጉዳይ የምንታዘዝበት ቀን ነው። ምን ማለት ነው? ለቃሉ መታዘዝና ቃሉን ማንበብ በጣም ልዩነት አለ። የሚታዘዙ ሰዎች በመንፈሳዊ ዓለም ላይ ከባድ ጫና ይፈጥራሉ። ስለዚህ እንደ እግዚአብሔር ቃል ለመመላለስ በጣም ለመመድ የምናደርግበት ጊዜ ነው ማለት ነው። ብቻ በጾም በጸሎት በተለያየ ነገር እግዚአብሔርን የምንታዘዝበት ቀን የሆነ ስፔሻሊ ኦቤዲየንሳችን ከሌሎች ጋር ይገናኝ። መስጠት ሊሆን ይችላል መመገብ ሊሆን ይችላል መጠየቅ ሊሆን ይችላል ሰዎችን ደውሎ ፍሸት ማድረግ ሊሆን ይችላል። በዚህ ጉዳይ ነ ዴይ ስድስት በጣም ወሳኝ ቀን ነው። ሚሽናል የሆነ ማይንድ ነው ሚሽናል ዴይ ብለን እንያዘ እግዚአብሔር በጣም ስላሳሰበው ጉዳይ አንድ ልጁ የላከለት ጉዳይ ቢኖር ስለ ሰዎች መዳን። ስለዚህ በዚህ ቀን ላይ ስድስተኛው ቀን ላይ የምናደርገው አንድ ሚሽናል ቶት ውስጥ እንገባለን። ምን ማለት ነው? ስላልዳኑ ሰዎች የምንጸልይበት ቀን፣ ምልጫ የምናደርግበት በምድራችን ላይ ስላሉ በሰሜን ክፍል፣ በምስራቅ ክፍል፣ በተለያዩ ክፍሎች ውስጥ ያልዳኑ ሰዎች ጌታ ኢየሱስ ክርስቶስን ወደ ልባቸው ስላልተቀበሉ ሰዎች ለመከሩ ጌታ የምንጮህበት ጉዳይ ነው። ለምንድን ነው ይህንን የምናደርገው? ክርስቲያን በዚህ ምድር ላይ ትልቁ ዓላማው ነገር ቢሆን ምንድን ነው? ለዚህ ዓለም ብርሃን መሆን ነው፣ ወይም ደግሞ ያልዳኑ ሰዎች እንዲድኑ ማድረግ ነው። ትልቁ አንገብጋቢ የሰማይ አጀንዳ በዚህ ሰዓት ይሄ ነው። ሰዎች እግዚአብሔር መንግስት አክሰፕት እንዲያደረጉ እንዲቀበሉ፣ ከድቅድቅ ጨለማ ወደሚደነቅ ብርሃን እንዲገቡ ይፈለጋል። ስለዚህ በዚህ በትልቁ በመንግስታዊ ጉዳይ ላይ እኔና እናንተ ዴይ ቱ ዴይ ላይፋችሁ ውስጥ እጃችን ሊኖር ይገባል። ስለዚህ የምናደረገው ምንድን ነው? በቃ በትጋት ስለሚድኑ ነፍሳት እንጸል እግዚአብሔር ሆይ የሚድኑትን ነፍሳት አንተ አብዛልን፣ እግዚአብሔር ሆይ በኢየሱስ ስም። ዘመዶቻችሁ ካሉ ስማቸውን ዝርዝራችሁ ስለነሱ መማለድ እንዲድኑ፣ እንዲለወጡ፣ እንዲበረቱ ወንጌል እንዲሰፋ በምድራችን ላይ ቤተክርስቲያን ወንጌልን እንድታደርስ ቤተክርስቲያን ወንጌልን እንድታሰፋ ይሄንን ጸሎት በትጋት የምንጸልይበት ቀን ስለዚህ ዴይ ስድስት ላይ ሚሽናን ዴይ እንለዋለን ማለት ነው። በዚህ አቅጣጫ ግን ምናልባት በውስጣችሁ የሚመጣ ሰፖርት ማድረግ ያለባችሁ የወንጌል ጉዳይ የወንጌል ስራ ካለ አንዱ ሚሽን ይሄ ነው መሄድ ማለት ነው ተጸልያላችሁ ደግሞ በእጃችሁ ትሄዳላችሁ ገንዘባችሁን እየሰጣችሁ በአካል ትገኛላችሁ ትሄዳላችሁ ከቻላችሁ በዛ ቃል ወንጌል የምትመሰክሩበትን መንገድ ክፈቱ ኦንላይን ላይ ሊሆን ይችላል ኦፍላይን ሊሆን ይችላል በአካል ተገኝታችሁ ያ ግን ቀን የሚሽን ቀን ነው ትልቁ የሰማይ የልብ ትርታ ቀን በዛ ቀን መፈጸም አለባት አንተ በዚህ ውስጥ ፓርት ሊኖርህ ይገባል አንቺ በወንጌል ምናምን ዙሪያ ውስጥ ሁሌ ለምን ትሰማላችሁ? የእናንተ ፓርት ሊኖር ይገባል። በእግዚአብሔር የወንጌል ስራ ላይ ምን ሰርቻለሁ? እንዲሁ ዝም ብላችሁ ኖራችሁ ይሄን አድርግልን ምናምን ተባብለን ቃላን ብበን ጸልየን መሞት አይደለም የኛ ዓላማ፣ የእግዚአብሔርን አጀንዳ ማስፈጸም ነው። የተልእኮ ልብ ሊኖረን ይገባል። ስለዚህ በዛ ቀን ላይ ሙሉ ነገራችን ተልእኮ ተኮር ነው የሚሆነው። በተልእኮ ዙሪያ ወንጌል እንሰራለን፣ በኦንላይን ወንጌል እንሰብካለን በኮሜንት ሊሆን ይችላል። ወንጌል ለሰዎች እንሰብካለን የተለያዩ ልጥፎች ላይ ፖስቶች ውስጥ እየገባን ካልሆነ ደግሞ ወንጌል በሚሰብኩ ዙሪያ ሰዎችን ሰፖርት የምናደርግበት ቀን ነው። ከዛ ውጭ የምንጸልይበት ቀን ነው። ስለ ወንጌል እርግጠኛ ነኝ ሚሽናል ማይንድ ያላቸው ሰዎች የእግዚአብሔር መንግስትን ወደ ምድር የሚጎትቱ ናቸው። ጸሎታችን እንደዛ አይደለም ይለው፣ በሰማያት የምትኖረ አባታችን ወይ ስም ይቀደስ ካለ በኋላ መንግስት ትምጣ። እንዴት ነው የእግዚአብሔር መንግስት ምድር ላይ የምትሰራጨው? በወንጌል አማካኝነት ነው። እንግዲህ ፍቃድህ በሰማይ እንደሆነ በምድር ይሁን። ስለዚህ ስለ ጎንደር፣ ስለ ባህር ዳር፣ ስለተለያዩ ከተሞች በዚህ ጅጅጋ ምናምን ጸልዩላችሁ፣ እግዚአብሔር ሰዎችን እንዲያስነሳላችሁ በጣም በወንጌል የተራቡ ሰዎች ወንጌልን ሰምተው እንዲለወጡ እንጸልይበት። ተስማማችሁ? ተመቻችሁ? በዚህም አቅጣጫ ላይ በቴሌግራም ላይ ጠቅሞ የሆኑ ዲቮሽናሎችን እናስቀምጥላቸዋለን። ማድረግ ያለባችሁን አቅጣጫ ታገኛላችሁ ጠዋት ጠዋት ላይ የመጨረሻው ቀን ደረሰ። ዴይ ሰበን በዴይ ሰበን ዝግጁ ናችሁ? ዴይ ሰበን ሁለት ሴሽን ነው የምናደርገው ጠዋትና መጨረሻ ላይ ማታ። ከዛ በፊት ግን አንድ መጽሐፍ ላስተዋውቃችሁ። በጣም ብዙዎቻችን መንፈሳዊ ነገር ስላጣን አይደለም፣ ይልቁንስ የሰማነውን የአለን እውነት በሕይወታችን ላይ የመተግበር አቅምን ያጣል። ለዛ ነው ታካች ሰው የተሰኘው መጽሐፍ በጣም የሚጠቅማችሁ በመንፈሳዊ ሕይወታችሁ ትጋትን እንድንን ለማመድ ስንፍና ከህይወታችን እንድናስወግድ የሚረዳንን መንፈሳዊ ሚስጥርና ጥበብ የተሞላ ነው። ባላችሁበት ስፍራ እናደርስላችኋለን። አዲስ አበባም ክፍለ ሀገርም ያላችሁ ብትሆኑ አነጋግሩን በዚህ ስልክ ብቻ። ከእናንተ የሚጠብቀው መጽሐፉን ፈልጌ ነው ብላችሁ ንገሩን። ዋጋው ለጊዜው ሁለት መቶ ብር ብቻ ነው። ስለዚህ ቀድማችሁ መውሰድ ትችላላችሁ ማለት ነው። ሰባተኛው ጋር ደረስን። ሰባተኛው እንዳልኳችሁ ሁለት ሴሽን ያለው የማለዳው ሴሽን ቪዥን ሴሽን እንለዋለን ወይም ራእይ እይታ ምን ታያለ? እግዚአብሔር ወደፊት በሚቀጥለው ዘመናቶች ውስጥ ምን ወደ አንተ ሲያመጣታ ያለ ቁጭ ብለን ሆም ብለን የምናይበት ቀን ነው። እግዚአብሔር ሲባርክን በምድሪቷ ላይ ስንሰራጭ፣ ስንስፋፋ የእግዚአብሔርን ሐሳብ ስናስፈጸም ሆም ብለን ቁጭ ብለን በቃ በተስፋ የእግዚአብሔርን ሐሳብ እያሰላሰልን ስለ ወደፊታችን የምናስብ ምን ማለት ነው? ራሳችንን እንድትርማይን እናረጋግን ውስጣችን እግዚአብሔር እንዲናገረን እንንፈቅድለታለን። ከጌታ ጋር ፐርሰናል ታይም እናሳልፋለን። እግዚአብሔር ወይ ምን ላድርግልህ፣ በምን አቅጣጫ ላይ ላገልግልህ፣ በህይወት ላይ የምትናገረኝ ነገር ምንድን ነው? እንዲሁ መኖር አልፈልግም ብለን ስለ ቪዥን ጉዳይ ላይ ብቻ የምናሰላስልበት ቀን ነው ማለት በጣም አስፈላጊ ጊዜ ነው። ጸሎታችን መላ ያተኩራል ቪዥን ላይ እግዚአብሔር አይኖችን ክፈት፣ ተአምራትን እግዚአብሔር አይኖች ክፈት፣ በእኔ ውስጥ ያለህን ሐሳብ ልረዳ፣ መንፈሳዊ ዕውቀት ይለወጥ፣ እግዚአብሔር ያንተን ድምጽህን መስማት ፈልጋለሁ። በዚህ አቅጣጫ ነው ጸሎቶቻችን እንኳን የሚሆኑት። የሁለተኛው ሴሽን ግን ከሰዓት ላይ የምናደርገው ኢቫሉዌሽን ሴሽን በእነዚህ አንድ ሳምንት ውስጥ ምንድነው ለውጥ ያመጣሁት፣ ምን አይነት መንፈሳዊ መነቃቃት ውስጥ ገብቻለሁ፣ በእውነት ለካ መለወጥ እችላለሁ? ይችላለሁ። ታዲያ የሚቀጥለውን ሳምንት ደግሞ ምን ላደርግ ብለን ፕላን የምናወጣበት፣ ያለፈውን ሳምንት ኢቫሉዌት የምናደርግበት ነው። ዴይ ሰበን ከሰዓት ያለው ሴሽን ማለት ነው። እርግጠኛ ነኝ ይሄንን ብታደርጉ፣ ኢን ዴይ ሰበን በሰባተኛው ቀን ምስክርነት ይኖራችኋል። ምንም አልጠራጠርም በህይወታችሁ ጠንካራ የሆነ መንፈሳዊ ለውጥ ውስጥ መግባት ትጀምራላችሁ። ከዛ በኋላ ግን እስከ ዴይ ሰበን የደረሳችሁ ሰዎች በቻናሉ ላይ ስለምትገኙ አንዱን የሚቀጥለውን ሚቀጥለውን 14ኛው የሚሆነው ወይም ሁለተኛውን ሳምንት አብረን የምንቀጥልበትን ላይን እንዘረጋለን። በእርግጠኝነት ትጠቀማላችሁ፣ ለሌሎችም ትጠቅማላችሁ። መንፈሳዊ ህይወታችሁ ሲለወጥ ያለው እለት እለት የምንጸልየውን ጸሎት አዘጋጃለሁ። በየቀኑ ዲቮሽናሎችን አዘጋጃለሁ። መንፈሳዊ የሚጠቅማችሁ ነገሮችን እንድታገኙ እናደርጋለን። በእርግጠኝነት እግዚአብሔር ይረዳናል። ይሄ ትልቅ ፕሮጀክት እንደሆነ አልጠራጠርም። እናንተ የመለወጥ ጆርኒያችሁን በእግዚአብሔር እርዳታ በጸጋ እንድትቀጥሉ አበረታታችኋለሁ። ከሰባት ቀን በኋላ እንገናኛለን። የእግዚአብሔር ኃይል የእግዚአብሔር ክብር በህይወታችሁ ላይ ስር እየሰደደ የበረታችሁ፣ በእምነት እያደጋችሁ እንደምትሄዱ አልጠራጠርም፣ እርግጠኛ ነኝ። ይሄ ቪዲዮ እንደሚጠቅመኝ አምኛለሁ ካላችሁ ለሌላ ለአንድ ሰው ሼር አደርጉት፣ ያም ሰው ደግሞ ይጠቀምበታል፣ በዚህ ጆርን ውስጥ ጆይን ያደርጋል። ስለዚህ እዛ ቴሌግራም ላይ እንድትመጡ ሰዎች፣ እዛው እንገናኛለን። ዲስክሪፕሽን ላይ አስቀምጥላቸዋለሁ፣ ወይም በዚህ በምታያቸው ስልክ ቁጥሮች ቴሌግራም ላይ መመዝገብ እፈልጋለሁ በሉን። የምታማለቱን ክራይቴሪያ እንነግራችኋለን። በዛ ውስጥ ጆይንት አደረጉን አላችሁ ፕሮግራም ውስጥ በጣም ነው የምንወዳችሁ የምናከብራችሁ። ጌታ ኢየሱስ ከእናንተ ጋር ይሁን። ተባረኩልን። ሻሎ